እዛ ጋር ሀይሚን ነታ እንዴት እናንተ ቤት ትገባለች? ትክክለኛ ወዳጅ ነን ትላላችሁ። ሁሉ እኮ ስለተደረሰ ነው ይሄ ነገር። እኔ ደግሞ አላወቃችሁም፣ ማን እንደሆነች እራሱ አላውቅም። እኔ እንደዚህ አይነት ነገር አልከታተልም። ለሳዳቤዎች ማለት ነው። መቼ ዕለት ነው ቪዲዮ ሰርታለች ማለት ነው። አዲ ማለት አልችልም። ለኔ ካየምና ማየህ እኩል ናቸው ለኔ ገባችሁ። ሁለቱም የወንድሞቼ ሚስቶች ናቸው። እና አድግቢ ማለት የማየህ እህት ለኔ ጋር አድግቢ ማለት እኔ አልችልም። ምንም የሰማሁት ነገር የለም። ካጠፋች ደግሞ ማነጋገር ነው እንጂ ቤት አድግቢ ማለት አይቻልም። ቤተሰብ ናት እኮ። ምንም ናቸው እኔ ይኸውልሽ፣ ገባሽ? እሷ ያለችው አንድ ሰው ብቻ ሳይሆን ያላእም ደሞ አንድ ሰው ላይ አንድ ሰውን ስም ማጥራት አይለባትም።

ሚሚ አዳም ጭኝ እኔ አንድ ጣን አይተን ተናገረኝ። እኔ እኮ ዝም ብያለሁ እኮ፣ ማሮ ነገር የለም እኮ። እሺ አሁን ፎቶ አንቺ ማነሽ? አስቴር አንቺ ፎቶ ሊሳኒ በላይቭ ላይ ስለተናገረች ነው እንጂ አልኩሽ። አዳምጭኝ፣ በውስጥ ምናምን እንዳላቸው እንትን የምትይው ማለት ነው። ሊሳኒ በላይቭ ስለተናገረ በላይቭ ሁላችንም ተናግረናል። ደው ሁላችንም ግን የምታቀው ወይም ልጅ ሳይሆን የሚለውን ጽሑፍ ልጅ ሳይሆን በሐይሜ የመጣ ሁሉም ሁሉም እንደ ሌላ ሰው አይደለም። አልተደራደረም። ስለምታውቃት ነው ስለምታውቃት እና እሷ ላይ ነገር ስለሚበርቅባት ነው እንጂ ማለት ነው ሁሉም ሰው ነው ያኔ የተቆጣው። በአደባባይ ላይ ነው የሳደበችው። የሳደበችው ሁላችንም ገና ብለን ሰብስክራይብ አድርገናል። ሁላችን ምኖ ያለስለ ያለገባ ሁላችን በኮሜንት ነው የሰደብናል። ለምኔ እናቴ ሀቁን ይዘች ነው መጓዝ ያለብሽ እና ስለዚህ በሐቁ መንገድ ለምን እንዳለች ምን መጥቶባት እንደዛ እንደተናገረች እንጠይቃታለን። ሁላችንም ልጅ ሰሚን ትመጣለች። እሷን በምን ምክንያት ሀይሜ እንደነካች ትናገራለች፣ እናገራታለን። ስለዚህ ሊሳኔ እድሏ ሁኖ አንድ ነገር ትንሷ ነገር እያ በየሁሉ ቦታ ትንሷ ነገር እንትንታለ ይበርቅባታል፣ እሷ ነገር ይበርቅባታል። በቃ እንደዛ ስለሆነ ነው የእሷን ስም አሁን እሷ ላይ ብቻ ማጥቆር ያለችው እንጂ፣ ያኔ ሁላችንም ሁላችንም ነው የተነሳንባት። ንግግሯ ንግግሯ በጣም ነበር የሚዘጋው፣ በጣም ነበር የሚዘገን ነው ንግግሯ፣ ያን ማለት ነው። እና ስለዚህ ሊሳኒ ሊሳኒ ሊሳኒ ምን አረገቻት? ሊሳኒ ብቻ አይደለችም ሁላችን፣ ሰብስክራይቡን ሁሉም ሰው ያነሳው ያኔ አንሱ እያልን በአደባባይ ላይ ነው የተናገርነው። በሀይሚ የመጣ ማንም ሰው የሚደራደር የለም፣ በብሩክ የሚመጣ እንደዚያው ሁላችንም

ነገር ምናምን ማንም ሰው ደህና ናችሁ? መጀመሪያ እናንተ አስተር ምንድን ነው የተፈጠረው? እግዚአብሔር ይመስገን እግዚአብሔር ይመስገን። እንዴት ዋሽ እናት ደህና ነሽ? ሚሚ ሰላም ነው? ሁላችሁም ሰላም ብያለሁ። ሰላም አስቴር ምንድን ነው? ምንም ምን ነው ምን ደግሞ ምንድን ነው? ምንም የተፈጠረ ነገር የለም። የሚፈታ ነገር ነው ሀይሚ፣ የባለፈው ነው። የባለፈው ነው ሀይሚዬ፣ ምንም ችግር የለውም። የባለፈው ነው፣ ይፈታልናል

እንትን የልጅቷም ስም እንዳይጠራ ማንም ሰው እሷ ማሆን እሷ ናት እንደዚህ ምናምን ብላለች። የልጅ ሰኒም ስም እንዲጠራ አንፈልግም። ሁሉንም ይቅርታ ጠይቃ ነገሩን ማስተካከል አለባት። እኛ ጋር ጋ እዚህ ጋር ደግሞ ለምን ገባች ለምን ወጣች? የምለው እኛ የምናውቀው ታሪክ የለም። እኔ በበኩሌ የሚን ብትሆን እኔ በማውቀው እንትን ነው። እንደዚህ ለምን ገባች አትሉ። ቤተሰብ ናት እኮ ቤተሰብ ናት። እኔ እንደዛ ማለት አልችልም። ያለባት ነገር ማነጋገር ነው እንጂ ዞሮ ዞሮ እኮ ከቤተሰብ ጋር ያቀያይማል። እኔ እኮ መሌና ብሩክ ሀብ ወንድሞቼ ናቸው፣ ሚስቶቻቸው ደግሞ ለእኔ እህቶች ናቸው። እና የማየ እህት አድግቢ ማለት አልችልም። እኔ እናት ያለው ችግር ተነጋግረን ምን እንዳደረገች ምን ነሷት እንደተናገረች መናገር ነው እንጂ እኔ እንደናንተ እኮ አፌ አውጥቼ እዚህ ጋር እንዳትመጭ ማለት አልችልማ ነገ የምገናኝ ቤተሰብ ነኝ እኮ አንዴ እኔ ማዙራችሁ ይሁን እንጂ ከቤተሰብ ጋር እንደዛ ነገር ያቀያየማል እኮ ገብታ ታውቃለች እንዴ መቼ ገብታለች ሚሚ ማለት ዛሬ እንዴ ገብታ ታውቃለች እኔ አላየሁ ዳ ሚሚ ነው ጥያቄ ጠየቅኩ ቆይ ዝም ብዬ ሚሚ ማለት ነው አሁን እኔና ወንድምሽ ተጣለ አዳምጨኝ እኔና ወንድምሽ ተጣለ ወንድምሽ ዙልም ሰራኝ እኔን ማለት ነው ለማን ነው የምትፈርጂው ለሐቅ ስትፈርጂ ለወንድምሽ ማይ ባይ ውስጥ አዎ ለወንድምሽ አዎ እንዴት ሐቅ እኮ ሚዛን እንጂ ወንድምና ዘመር ባዳ አይደለም ሐቅ እዚህ ላይ እንድትረጅ ፈልጋለሁ። ልንገርሽ አይሻ፣ አይሻ አንዴ እንትን ብረ ዞር ብለሽ አስበሽ እዩ። እዚህ ጋር ያለው ነገር እናንተ ስትናገሩ ያምራል። እኔ ግን ይሄ ቤት ብዙ ጊዜ እላለሁ፣ የእኔም ብቻ አደለም የእናንተም ጭምር ነው። ግን እዚህ ጋር ሄዱ የእኔ ቤት አትገቢም ማትገቢበት ምክንያት አለሽ ማለት አልችልም። ያለችው ነገር የተናገረችው ነገር ጠርተን ቤቷለ ቤታችን ላይ ምን እንዳደረገች ማነጋገር ያጠፋችው ነገር ይቅርታ እንድትጠይቅ ማድረግ ነው እንጂ ከልጅ ሳኒንጋ ያላት ነገር እንድትፈታ ማድረግ ነው እንጂ እኔ ቤት አድግቢ ማለት አልችልም። አሁን እናንተ እኔ ደግሞ ላስረዳሽ ሚሚ ሚሚ ስላላወቅኩ ነው በይ። ስላላወቅሽ አዎ፣ አልጠየቅሻትምም እኔ እዚህ ቤት ገብታ አይቻት አላ- ግን ስላላወቅኩ ነው በይ እንጂ ብታውቂ ኖሮ

ሕዝብ የማይፈልገው ነገር ጥፋት አጥፍታ ሰውን ነክታ እህቴ የግድ የእኔ ቤት መግባት አለባት አይባልም። ያ ሰው ደግሞ ጥፋት ጥፋት አጥፍቶ አንቺ የቤተሰብም ቢሆን ሌላ ሰው ይሆን ያ ሰው እንድትነካ አይፈልግም። ማንኛውም ሰው እኔ ሰው ነኝ፣ ይሄ ማንም ሰው እንዲነካብኝ አይፈልግም። ግን ደግሞ እህትሽ መጥታ የማይፈለግ አንቺ የማትፈልጊ ነገር ጋር ገብታ ነገሩ ስትበጣበት አይተባበት ማለት አትችም። ዘመድም ብትሆን ጥያቄ ተጠይቃ ዘመድም አትማድም እህቴም ብትሆን ያንን ጥያቄ ተጠይቃ ምን እንዳጠፋች ህዝቡንም ይሁን ሰውም ይሁን የቤትም ሰውም ይሁን ይቅርታ ጠይቃ። ምክንያቱም ተጠይቃ ነው እንጂ ከእህትነትሽ ጋር መቀላቀል ከጓደኞችሽ ወይም ከዘመዶችሽ ጋራ መቀላቀል የምትችለው አጥፍታ ጥፋት እያጠፋች ሰውን እየወጋች ከአንቺ ጋር መኖር አትችልም። እሄትሽ ማለት ነው። እሄትሽን ማስተካከል የምትችለው ያንን ውጋቱን አንስተሽ ሆኖ ሰው ጋራ እንድትስተካከል ይሄ ነግም ሂጅና ሰውና ዊጊና ኔጊቢ ማለት ነው። ይሄ ማይደር ለምን የወለደ የወለደኝ አባት አይሆንም። የምወደው አባቴ እግዚአብሔር ይመስገን፣ ከእግዚአብሔር በታች አሳድጎኛል። በጣም የምወደው አባቴ ራሱ ለሀቅ ነው የምቆመው። እህቴ እንደዛው በጣም መወዳት ማክብራት። እህቴ ጥፋት አጠፍታ ያ ህዝቡ ከፈረደበት እሷ ራሱ አምና፣ እኔ ደግሞ አይባልም ቤቴ ትግባ፣ እህቴ ናት የሚባል ነገር የለም። እዚህ ቦታ ላይ አጠፍታለች። እኔ እና አንቺ የምናውቀው ታሪክ የለም። ያንን ታሪክ ደግሞ ህዝቡ ያውቃል። እሷም ህዝቡን ከፈረደ ጥፋቷን አምና አነው መግባት ያለበት የትን ቤት፣ ማንኛውም ቤት ወንጀል ሰርታ መግባት የለባት ወንጀል እንዴ በዚህ አጋጣሚ እስቲ የሃይሚየም ቪዲዮ ወደ ኋላ ተመለሱ። አንዳንድ ጊዜ ተማሩ። የምትወደውን ልጅ ከዚህ በፊት ብሩኬ አስታውሱ። ያንን ቪዲዮ ብሩኬ ሰው ገጭቷል ብሎ ሲመጣ ለምንድን ነው ተደበክ መደበቅ የለበትም የሰው ህይወት እኮ ነው ብላ አሳልፋ የምትወደውን ልጅ ለፖሊስ ለመስጠት ጥፋቱን እየናገረችው ነበር። እንደዛ መሆን አልሆነባ- ያንን ፍራንክ ብሩክ የሰራ ለማስተማር ነው። አንዳንድ ጊዜ ተማሩ። ወንጀልን መደበቅ ጥፋቱን መደበቅ አይደለም። ሚሚም ስላላወቀችው ነገሩን ተረተሹ ያንን ሰው ከጥፋቱ ማታረም አለበት። አሁን እኔ ለሚሰደቡ ጥፋቷም ሲሆን እሷ ሚሆን ትክክለኛ እውነታዊ ላይ ቆሜ ነው የምናገረው፣ እና ጥፋቷን አምና አንድ ሰው ላይ ብቻ አይደለም። ደግሞ እሷ አከላይ ያ ሰው ጥፋቱን ስለነገራት ብቻ አይደለም መታ ያ ሂትሽ ጥፋቱን የተነገረ ሰው አከሌ ነው እንደዚህ ማድረግ የለበትም ያለ ሰው አይደለም። አሁን ደግሞ ማን ነገም ከነጉዳን ቢሆን እውነታዊ ላይ ቆሜ ህዝቡ እየሰደባትን ፓርት እንትና ላይ መቆም የለባትም ልጅ ሰኒ ላይ መቆም የለባትም። እንደገና ደግማ እዚህ ቤት ማምጣት የምትችለው ልጅ ሰኒን ይቅርታ ጠይቃ፣ ደግማ ልጅ ሰኒን ይቅርታ ጠይቃ፣ ጫረቃ ፋሚሊ ድጋሜ ይቅርታ ጠይቃ ነው ጥፋታ አምና እኛ ጋር ከሚሚ ጋራ ገብታም ከእኛ ጋራም እህታሞች ዘመዳሞች ሆነን እንደምንቀመጠው እዚህ ስናገረው ለሁሉም ለወደፊቱም ለማንኛውም ሰው ትምህርት እንዲሆን ማለት ነው። ለአሻ ስላጠፋቸው አይደለም፣ ሌሎቹም እንደዚህ ያጠፋሉ። ሌላ ስራ ራሱ ይመጣ እጃቸውን ስለሚቀስሩ ብዙ ሰዎች እንደዚህ በዚህ መካከል ውስጥ ስለሚመጣ ነው። አመሰግናለሁ። ካጠፋው በጣም ይቅርታ ይሄ ዘመድ ወንድም የሚባለው ነገር የለም። በጣም ይቅርታ ጠፋሁት። እወዳቸዋለሁ፣ አከብራቸዋለሁ። ትክክለኛ ሰላም እንዴት ናችሁ? እንደምን ናችሁ? ደህና ናችሁ ወይ? ፈጣሪ ሰላም አሌይኩም ረህመቱላ በረካቱ። አይሰማም። አንድ ጊዜ ኦስዬ፣ እናመሰግናለን። ክብር የለን በሀቅ ጎን ሲቆም ደስ ይላል፣ ወላሂ በጣም ነው በጣም ነው ያከበርኩት። ከሀቀቁ ጎን በቃ ክበር የለም። በጣም ነው የምናመሰግነው። ልቦናሽን አይቀይርብም እጅግ አድርገን እናመሰግናለን። ሁልጊዜ ጊዜ ልቦናሽን አይቀይርብም። ተናገሪ ይዘት ይጣፍ። እንዴት ናችሁ? አሁን አንቺ አንቺ ትቀ አንቺ ትቀጫለሽ። አሁን አንቺ ትቀጫለሽ። እንዴት ነሽ? ደህና ናችሁ? እኔ ሰላም እያልኩኝ አያለሽ። ደህና ነሽ እንዴ? እንዴት ናችሁ? ደህና ናችሁ? አያልቅብሽ አያልቅባችሁ። እንዴት ናችሁ ወፍስዬ፣ እኮ ድሮም ተሐቁ ጎን ነው። ግን መልሱ መልሰዋል ሁላችሁም መልሳልናለች። አላ ፈጣሪ ይጠብቅሽ፣ ከእውነት የሚያቆመን ጌታ ያቆመን ማለት ነው። ወፍስዬ በጣም ነው የምናመሰግነው። እኔ የሚየል ለምን አትሆንም። ግን አሁን አንድ ሰው ቢነካብሽ ሚሚየም እውነት እውነቱን እንናገር ስንባል አሁን እኔ ይሄ ነው ይሄ ነው ማለት ሌላ ነገር ይመጣል እንጂ ብሩኬ እና አይምዬ አንድ ናቸው። ብሩኬ ተነካ ብለን ነው ሰው አናስገባም የሚል ነው፣ እውነቱን አነጋገር ከተባለ። ስለዚህ አይምዬም ከተነካች እንደዛው ነው ማለት ነው። እኔ ጉዳይ አይምዬ ትሰምኛለሽ

ሁሉንም ይሄ እንድትል አልፈለግኩም። ማለት ይሄ ነገር ያላችሁ ሀሳብ እንድታፈልግ በተረጋጋ መንፈስ አውሪ- አውሪ። የሚሚዬ እውነት ምን ጊዜ የሚመራል አይደል? ስለዚህ እውነት ምን ነገር ከላችሁ ህዝቡ ነው የሚልሽ። ህዝቡን ላያስቀየመችው ህዝቡን ስላስቀየመች አሁንም የእናቴ ሌለ ምን አይሆንም አልኩሽ። ታስቀየመ ህዝቡን እኔ ከእዛ ተ- እንትኑ ጎ- ተንትኑ ጎን ነኝ የሚዬልሽ አንድ ናት። አንዲት እህቴ ናት። ያቺ ተበዳይ የሆነችው ባዲዋ ተሆነች ተባዶዋ ጎን ነው የሆነው። ይሄንን አርዴሽ ጣይን ስፈልጊ በእውነት ነው የምልሽ። ከእውነትና ከእውነት አንቺ ነገ ነገ ሆነን እኮ ሬሳ ሆነን እኮ እንሄዳለን። ተህዝብ አትበልጥም እኮ እንደ ህዝብ ተሰደበ እያልን አይደል? ሁሉ ጭጥርር ነው። እኛ ሰማው እኔ አልሰማሁም፣ ግን ህዝቡ እነሱ ሳይናገሩ እኔ እየሰማሁን ነገር የለኝም፣ ግን ህዝቡ ሳይናገራት አትሙ አይሉም። አሁን እነ እንትናን ብታያቸው፣ አይ ይቅርታ ትበል ነው የሚሉሽ፣ አይቀየሙሽም በእውነት ነው የምልሽ እኛ ግቢ አትግቢ አይደለም እዚህ ቤት ያልኩት እኔ ግን ተውነቱ እኔ ከአንቺ ጋ ነው አሁን ክርክሬ ከእውነት ብቻና ብቻ ቁሚ እውነት ይዞሽ እዛው ጀነትም ሆነ ገነትም በሰማይ ቤት ይዞሽ ይሄዳል የኔ ቆንጆ ገነትም ሆነ ጀነትም ሆነ አንድ ነው። እውነትን ብቻና ብቻ ይዘሽ ሚሚዬ እዚህ ጋ እንደ አትሳሳች፣ ቤታችን ቤታችን ቤታችን ቸው ማለት ልልሽ የፈለኩት ነገር ብሩክ ወብሴ አንዴ ቆይ ቆይ፣ አንዴ ወብሴ ቆይ አንዴ አንዴ ቆይ ሀይሚን ወድዶ ብሩክ የሚጠላ ሰው እንደማናስተናገድ ታውቂያለሽ። አሁንም ብሩኬ ተነካ ማለት ሀይሚ ናት፣ ሀይሚ ተነካች ማለት ብሩኬ ነው። ይህ የሚገባችው ነገር እሷ የተናገረችው ነገር ያስቀየመችው የጨረቃ ፋሚሊ ያስቀየመችው ነገር አሁን እንደተባለ ልጅ ሰኒ ብቻ ሳይሆን እንግዲህ ሁላችንም ያላችሁ ነው። በኮሜንት ገብተን ተሳድበናል ይናል ያላችሁ። እኔም እንደትባድርግ ምንትናገር የሰማሁት ነገር የለም። አሁን ማታ ሶስት ሰዓት ተብለዋል። በኢትዮጵያ ሶስት ሰዓት በእኛ አስር ሰዓት ትመጣለች። ለምን እንደተናገረች ሀይሜ ለምን እንደነካቻት፣ ለያ እንደ አንዱ በዘዙ ትናገራለች። የጨረቀ ፋሚሊ ሁሉንም ይቅርታ ትጠይቃለች ማለት ለምን እንደ ሀይሜ ስትነካ የጨረቀ ፋሚሊ እንደማይወዱ ብሩክም ሲነካ እንደዛ ከእግዚአብሔር በታች ከቤተሰብ ይልቅ ፋሚሊያቸው ነው፣ የጨረቀ ፋሚሊ ነው። እነሱ ከጎናቸው እንደሆነ አንድ ሰው አንዱን አፈቀርኩ ብሎ ሲመጣ እንዴት እንደሚያንጠለጥል ማናችንም እናውቃለን። የታወቀ ነው፣ ይህን አዲስ አይደለም እና እሷም እኔ እንጃ ሄዱ ምን አስባ እንደተናገረች፣ ለምን ሀይም እንደነካች ትመጣለች፣ በዝርዝር ትናገራለች። እኔ አልሰማሁም፣ ስላልሰማሁ ነው። ስላልሰማሁ ደግሞ እንደዚህ አንዱ ወ አንዱ የሚያስተናግድ አናስተናግድበት አናስተናግድ ሚሚ አይደል የልጨርስና ልወጣለች ነው። እኔ እኔ ምንም የሰማሁት ያየሁትም ነገር የለም። እንዲ የሰማሁት ያየሁት ነገር የለም። የሚዊ ግን መሆን ያለበት ተውነተኛውን ብቻና ብቻ ወገን ነው መሆን ያለብን ነው። ዝጋ እንጂ እኔ የሰደበችውንም የሚሳደበውም ስልክ የማያመጣ እማ ላይስጠውና የተመረቀ ስልክ ነው። ማንም የሚመጣብኝ የለም፣ ግን እዚህ ቤት ስሰማው እንደ እውነቱ ከሆነ ከእውነትና ተውነት ጎን ብቻና ብቻ መቆም አለብን። ለምን የሚዬ ልጅ አትሆንም አልኩሽ። እኔ የእናቴ ልጅ አትሆንም ነገር መታለች። አሁን ነበረች

ሳባት እያልኩ ነበር። ሳባት የማይሄድ ናት ምናምን ብያት፣ ሳባት ስናወራ ሰምተሽ አታውቂም? ኦፍሲት ወይ ስናወራ ሰምተሽ አታውቂም? ብዙ ጊዜ አትኖርም፣ አንቺ እኛ ስናወራ ሰምተሽ አታውቂም? በውስጥ አናግራለሁ በቃ እኔ አልሰማሁትም። አትንጫጩ ማርተር ላስረዳት ነ ጠዋት እኔ እኔ የለው እኔ ብኖር እኔ ብሰማ እነዚ ነገር ብሰማ እኔ መጀመሪያን በውስጥ አናግራለሁ እኮ እኔ ች ልጅ ለካ የሊዱ የምትባል እንደዚህ እንደዚህ ናት እንዴ ምናም ብዬ እዚህ ጥያቄ ጠይቄአለሁ። አዎ ሀይሚን ነካት ነበረ ግን ደግሞ ይቅርታ ጠይቃለች አለ ብሎ ማች ሰጡኝ እዚህ ማለት ነው። አላወቅኩትም እኔ ምን አርጋ እንደዚህ እንደዚህ ምናም ብሎ ሲናግሩኝ እኔ አላወቅኩትም ነበረ ያንን ሰምታ ይሁን ኤንጆይን ሌላ ሰው እንጆይን እያደረገ ነበር። ያንን ሰምታ ዛሬ ስትመጣ ሚሚ በውስጥ እንድታናግራ ፈልጌ ነበር። እዚህ ጋር ሀይሚነሳ እናንተ እዚህ ጋር እንዳታሽቃብጣላችሁ ምናምን ሲባል በውስጥ ነው የተነገረኝ። እኔ ልጅቷን መሆኗን ስክሪን ሹት እንዳለ ታደርጎ ነው እየተላከልኝ በውስጥ ማለት ነው።